የወጣቶች ኦሎምፒክ ጨዋታ ለሀገር ማንሰራራት በሚል መሪ ሀሳብ በአዲስ አበባ ስቴዲየም መካሄድ የጀመረው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ውድድር ላይ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤን ጨምሮ በርካታ ከፍተኛ የመንግስት አመራሮች፣ የአፍሪካ ኦሎምፒክ ኮሚቴ አመራሮች፣ ተሳታፊ ስፖርተኞች እና ባለድርሻ አካላት ተሳትፈዋል። ውድድሩን በይፋ ያስጀመሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ውድድር በርካታ የስፖርት መሰረተ ልማቶች እንደ አዲስ በታደሱበትና በተገነቡበት ብሎም ስፖርት ትክክለኛውን ና ስፍራ ባገኘበት ወቅት የሚካሄድ መሆኑ ለየት ያደርገዋል ብለዋል። በርካታ መሰረተ ልማቶች እንዳዲስ ታድሰው በተሰሩበት፣ ስፖርት ትክክለኛውን ትኩረትና ክብር አግኝቶ በርካታ የስፖርት መሰረተ ልማቶች በተገነቡበት ከተማችሁ መዲናችሁ አዲስ አበባ ለወጣቶች ለታዳጊዎች፣ ምቹ ለህፃናት መልካም ቦርቀው የሚያድጉበት ቀዬ እንድትሆንላቸው ተደርጎ በተገነባበት ለስፖርት ብቁ ሁኔታ በተፈጠረበት ወቅት መሆኑ ልዩ ያደርገዋል። አዲስ አበባ የባለብዙ ተሰጥኦ ታዳጊዎች መኖሪያ መሆኗን የጠቆሙት ከንቲባ አዳነች፣ ከተማ አስተዳደሩ በሚቀጥሉት አስር ዓመታት በሁሉም የስፖርት ዘርፎች ተወዳዳሪና አሸናፊ ብሔራዊ ቡድን ለመፍጠር የተያዘውን ግብ ለማሳካት በርካታ ስራዎችን እያከናወነ እንደሚገኝም ገልጸዋል። መዲናቹ በቀጣይ አስር ዓመታት ውስጥ በሁሉም ዘርፍ ተወዳዳሪ አሸናፊ ብሔራዊ ቡድንን ለመፍጠር እንደ ሀገር የተያዘውን ግብ ለማሳካት ከ22 ሺህ በላይ ወጣቶችን በማሰልጠን ልዩ ትኩረት አድርጋ እየሰራች ነው። በዚህም በአጭር ጊዜ ከአዲስ አበባ ማሰልጠኛዎች ወጥተው በመላው ዓለም ውጤታማ በሆኑ የኢትዮጵያ ሰንደቅ ዓላማን ከፍ የሚያደርጉ የምንጓጓለትን ከፍተኛ ውጤት የማስመዝገብ ረሃብና ጥማት እውን የምናደርግበት ጊዜ እንዲሳካ፣ ያንንም ርዕይ እውን እንድናደርግ ምንም ጥርጥር የለንም ና ዛሬ ይህንን ለመናገር የሚያስችል ለወጣቶች ለታዳጊዎች የተሰጠው ትኩረት ማሳያ ነው። ታዳጊዎችና ወጣቶች በተፈጠረው ምቹ መደላደል መጠቀም እንደሚኖርባቸው ያሳሰቡት ከንቲባዋ ነዋሪዎች አምራች ዜጋ እንዲሆኑ ከማድረግ አኳያ ሰፋፊ ስራዎች እየተሰሩ እንደሚገኝም አስታውቀዋል። በተሰጠው እድልና በተከፈተው በር በአግባቡ ልትጠቀሙበት ይገባል። አዲስ አበባ የስፖርት ማዘውተሪያ የሚገነባባት ብቻ ሳይሆን ለስፖርት ልዩ ትኩረት የምትሰጥ እንዲሁም ብቁ ተወዳዳሪዎች የሚፈልቅባት ከተማ እየሆነች ነው። በተለይም ለዜጎች ጤናማ አምራች ዜጋ እንዲሆኑ ማህበረሰብ አቀፍ ስፖርት እንቅስቃሴዎችን በማስፋፋት የስፖርት ባህሉ እያደገ ማህበረሰብ መሰረት እንዲኖረው ማድረግ ላይ አሁንም ሌላው የተሰጠው ትኩረት ነው። ውድድሩን እርስ በእርስ ለመተዋወቅና አንድነት ለማድረጀት መዋል እንደሚገባም ከንቲባ አዳነች አሳስበዋል። የሁለተኛው የኢትዮጵያ ኦሎምፒክ ጨዋታ በአዲስ አበባ መካሄዱ እርስ በርስ ወጣቶቻችን ልምድ እንድትማማሩ ልምድ እንድትቀስሙ እርሰበርሳችሁ የበለጠ እንድትቀራረቡ አብራችሁ ለተተኪ ስፖርተኞች የተከፈተውን እድል በጋራ ሆናችሁ ውጤታማ እንድታደርጉት መልካም እድል ነው። ከሁሉም በላይ ከመላው ኢትዮጵያ ከተሰበሰቡ ወንድምና እህቶቻችሁ ጋር በኦሎምፒክ ስፖርት መርህ መሰረት እርሰ በርስ ይበልጡኑ መከባበር፣ መዋደድ፣ መፈቃቀር ለዛ ደግሞ ዋናውን ውጤት በጋራ ለማስመዝገብ ዝግጁ ለመሆንም ብዙ የምትማሩበት ነው። ከሁሉም ክልሎች የተወጣጡ ተወዳዳሪዎች የአዲስ አበባ ከተማ ቆይታ ያማረ እንዲሆን የከተማ ነዋሪዎችና ከተማ አስተዳደሩ ድጋፍ እንደሚያደርጉ የገለጹት ከንቲባዋ ውድድሩ በስኬት እንዲጀመር ብሎም በቀጣዮቹ ቀናቶች በሚኖረው ቆይታ ውጤታማ እንዲሆን አስተዋጽኦ ላደረጉና እያደረጉ ለሚገኙ አካላት ምስጋና አቅርበዋል። እየፈካች እየደመቀች ያለች የአፍሪካ ብርሃን